ለአባቷ ስትል ህይወቷን መስዋዕት እያደረገች መሆኑን እያወቅሽ አንቺ ግን አባቷን ተጠቅመች ልታጥፊ ትሞከልሽ። አንድ ነገር ልንገራችሁ የኔ ዓለም እናንተ ናችሁ። አይደለም አንድ ሀናን አለምን ሁሉ ልሰዋላችሁ ይችላል። አንቺ ያልገባች ይሄ ነው፣ ሀና ከዓለም ትበልጣለች። ሀናን አይደለም የወለድ አንጀት ይቅርና እኛ ወጣቶቹ እንኳን የምንንሰፈሰፍላት አይነት ልጅ ናት። ይህ ጸባይሽ ነው፣ እኛ ልጆች እንኳን እንደዚህ እንድንታዘብሽ ያደረገ። በጣም አዝናለሁ እንደዚህ ጮክ ብለን ስለተናገርንሽ በጣም ይቀል በመጨረሻም እንግዲህ ወይዘሮ ሜላት እውነቱን አውቃለች። እጅግ በጣምም እንግዲህ ተበሳጭታለች ማለት ነው፣ ባደረገችው ነገር እስካሁን ከሀኒ ላይ ባደረገችው ስትቆጣት በነበረው ነገር እጅግ በጣም ተበሳጭታለች። እንዲሁም ደግሞ ስታለቅስም ነበር። ለምንድን ነው እስካሁን ዘወር ብዬ ልጄ ከቤት ውስጥ እያለች ይህ ሁሉ ነገር ሳደርግባት የነበረ በማለት እንግዲህ እጅግ በጣም ተጸጽታ እንግዲህ እያየናት ነው ማለት ነው። እንግዲህ በዛሬው ፓርት እውነቱ ይገለጣል። እኔ በምንም ታምር ያው በሌላ ነገሮች አድርጋ ወይዘሮ ባዩሽ ውጤቱን እንትንትለዋለሽ ብዬ ነበር ታበላሽዋለሽ ብዬ ነበር፣ ግን ደግሞ ከዚህ ላይ እንደምናየው ከሆነ ወይዘሮ ሜላት ሁሉን ነገር እንዳወቀች እና እንደገባች እንዲሁም ደግሞ ምናሴና ሰላምም ደግሞ በዚህ ልክ እኛም በፊት ነግረንሽ ነበር እኮ አንቺ አልሰማ ብለሽ ነበር ነው እንጂ በማለት እንግዲህ ሲናገሯት ነበር። እንዲሁም ወይዘሮ ሜላት ደግሞ እኔ እናንተን የማጣችሁ እኮ ስለመሰለኝ ነው፣ ለእናንተ ስል ሁሉም ነገር አደርጋለሁኝ በማለት እንግዲህ ስትናገር አይተናታል። ስለዚህ በዛሬው ፓርት እውነት እንደገመት ነው ማለት ነው ወይዘሮ ባይሽ ውጤቱን አልቀየረችውም ወይስ ቀይረዋለች? አሁንስ እያየነው ቪዲዮ ከየት የመጣ ነው የሚለው እንግዲህ ሁላችንም በጉጉት ማለት ነው የምንጠብቀው፣ ይሆናል እውነት ለመናገር እኔ እስከማየው ድረስ እስከሚመጡ ድረስ በጣም ጉጉት ብያለው ማለት ነው። ምክንያቱም በቃ እርግጥ እውነቱን ይረዳሉ ወይንስ ደግሞ አሁን ላይም በተለያዩ ነገር አድርገው ሀናን ውሸታም ያደርጓታል የሚለው ነገር እጅግ በጣም ጓጉቻሉ። አስባችታል፣ ሀና ውሸታም ነች ብለው እንግዲህ የሀሰተኛ ልጃቸው ያው እርግብን ይዘው ሊኖሩ ማለት ነው። እንዲሁም ደግሞ ትክክለኛ ልጃቸው ሀና ሁና ሀና አሁንም ልክ እንዳስፈት ተቆጥራ ማለት ነው ብዙ ነገሮች ይደርሱባታል ማለት ነው። እና ብቻ ግን እኔ በጉጉት ብጠብቅ ይሻላል ብዬ ነው የማስበው። ግን የሆነ ቪዲዮ አይቼ እሱን ወደ እናንተ ላደርሳችሁ ብዬ ነው ምክንያቱም በቃ ስትጸጸት ወይም ደግሞ ስታለቅስ ሀኒችን እንደዚህ አድርጌ የሚለውን ነገር ወይዘሮ ሜላት ዘመቼ ነው እስም የመጠሁት። እና ውድ ቤተሰቦች ብቻ ግን ተስፋ አለን ብዬ አስባለሁ። እና በያላቸው በሰያሟቸው ይብዛልኝ መልካም ጊዜ ይመኝላቸዋለሁ። ቪዲዮ ላይክ አድርጎ እንዲሁም ደግሞ ለቤት አዲስ ሲሆናቸው የደወል ምልክቱን በመጫ በደሰብ የሆኑ መልካም ጊዜ ተመኘውላቸው።